ለእናንተ ማለት ነው፣ ሳይገባው እንደገባው የሚሆን ሰው አለ። እኔ በእነዚህ ልጆች ሰርግ ማለት በጣም ነው ግራ የተጋባሁት። ግራ ገብቶኛል። ዛሬ ግራ የገባኝን ነገር ትንፍስ ስልል ነው የመጣሁት። እስከ መጨረሻው ቪዲዮን ተከታተሉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ አብሮሽ እንዲህ እና ሩታ ዛሬ እንግዲህ ደስ ብሎናል። ያው ቪዲዮ የሚለቁልን እንደ ታው እንደ ባለፈው እንዳየ ነው። ዛሬ ደግሞ በካባ ምናምን የተነሱትን ቪዲዮ ነው የሚለቁልን ኢትዮጵያ ላይ ማለት ነው። እና እኔ ግን ይሄ ነገር ማቀው ማለት ነው ከሰርግ በኋላ ምናምን ነው ማቀው ማለት ነው። ግን እነሱ ከሰርግ በፊት ሲያደረጉት በጣም ነው እንጃ ግራን የገባኝ ማለት ነው። ማለት ያው ከቤተሰብ ጋር አሁን ፋሲካ አልቋል። ወደ ኢትዮጵያ ሲመለሱ ነው ከቤተሰብ ጋር መልስ ፊት የምትታየው ይመስለኛል ሩታ ማለት ነው እና ብቻ ያው እናንተን ይመቻችሁ። ዋናው የምንፈልገው እኛ የእናንተን ደስታና የእናንተ ምቾት ነው የምንፈልገው ማለት ነው። ይመቻችሁ። ሁሌም ደስተኛ ሆኑ። ያው ጠላቶቻችሁ ቢበዙም ፈጣሪ ደግሞ ጠላቶቻችሁን ያሳፍርላችሁ እና በጣም ነው ደስ ያለኝ ዛሬ። እንግዲህ ደስ በሚል ነገር ይመጣሉ ብዬ ተስፋ አደርጋለሁ ማለት ነው። ቪዲዮውን ጠብቁ ማለት ነው። የሰርጋቸውን ያው የሽር የምንድን ነው የሚባለው? ፎቶ ምንድን ነው የሚባለው? አረን፣ ያላቅም በቃ ትቸዋለሁ። እና ሰብስክራይብ፣ ላይክ እያደረጋችሁ የኔ ማሮች ወዳቸዋለሁ ማለት ነው። ቪዲዮ ማንም እንዳይቀር አብርሽ ታደሰ ቤት ማለት ነው ይለቀቅላችኋል። ሁላችሁም እንድትመጡ ተጋብዛችኋል ማለት ነው። ማንም መቅረት አይችልም። ኦኬ፣ ተግባብተናላ እና ባይ፣ ደህና ዋሉ። ከቪዲዮ በኋላ እንገናኛለን።